ምን እናገረው ስለ ኢትዮጵያን ስለ ቲደፍ አለ ቲደፍ ይቀበራል። ወደድሽም ጠላሽን ሰብስበን አንድ ጉርጋድ እዛ እዛ አስመራ እንትን አስመራ ሳይሆን እዛ ጉርጋድ ትግራይ ውስጥ ጉርጋድ እንቆፍራል። አንቹ አድ አድጊ ምን እናገረውኛ። ይሄ አንድ የኢትዮጵያ መርከብ የመቆጣጠር ሞራል ከየት አመጣ? ይሄን ጥያቄ ብቻ መልስል። ታንክ ዩ። ይሰማል የነዚህ የኢትዮጵያ መርከብ አይደለም፣ በእጅ በአይን የማየት ራሱ አይቻልም። በጣም የተከለከለ ነው። ከየት አመጣህ አንተ? ጥሩ ጥያቄ ነው። እነዚህ ረጋ ብለስታወር ሩ በጣም ደስምት ይኸውልህ፣ የት ነው ግን ሰምተኛል፣ በደንብ አደለ፣ የት እንደተራገፈ፣ ወይ ደግሞ የት ይራገፍ እንደመጣ መርከቡ የገባው አሰብ ነው ሊያራግፍ የመጣው። ያለ ኤርትራ መንግስት ፍቃድ ማለት ነው፣ ገብቷል። እና በማን ፍቃድ ነው የሚመጣው የመርከብ ወደ ኤርትራ? መጀመሪያ የኤርትራ መንግስት መንገድ አለብን ምን እየመጣ እንደሆነ እንደገና። የዱባይ ያለ ዲፒአይ ነው የሚባል ነገር እሱ ያልማው ብሎ ጥያቄ ማቅረብ ራሱ አይችልም። የኤርትራ መንግስት ነው የሚወስነው ማን እንደሚያለማው። ገብቷል። ኢማራት አሰብ ላይ ስለተባረረች ያ ትንሽ እንትን ነበረባት፣ ንዴት ነበረባትና በአብይ ምክንያት ደግሞ ወደ እዛ ልትመለስ ፈለገች። ነው እዚህ ጋር እኔ እቃ ጭኜ ስመጣ አንተን ማስፈቀድ አለብኝ? ወዴት፣ ወደ አዲስ አበባ ወይስ ወደ አስመራ? ወደ አዲስ አበባ ከየትም ልጫን፣ በባህር ላይ ይዤ እቃ ስመታ አንተን መናገር አለብኝ? ወደ ፈለቀ ወደ ጅቡቲ ሆነ ኛ ምን አገባ ነው ወደ አሰብ ነው። ወደ አሰብ ጭኝ ሲመጣ በአሰብ ጭኝ ሲመጣ ወደ ኢትዮጵያ ለማራገፍ ነው የሚመጣው። አህ እቃዬን ጭኝ ሲመጣ ላንተ መናገር ግዴታ አለብን። አዋ አዋ። ታንኪዩ እዚህ ጋር ነው አሁን ክርክር። አይ አንተ አሁን ጦርነት የማመጣ ለፊልም መንገበው እዚህ ቦታ ነው። እዚህ ቤት ውስጥ ማንኛውም ሰው መክቶ ነው። እዚህ ጋ ሀያል ሀገር መሆኔን ታውቃለህ። ኢትዮጵያ መሆኔል ማመን ግዴታ አለብን ምን እንዴት ነው እኮ ላንተ አንተን እኮ እገዛሃል ልመጣ እኮ ነው ወንድምህ እግር ቢኖረኝ ይሮጥ ነበር ነው ያለው እሱ አባ እግር ቢኖረኝ ይሮጥ ነበር እሺ ቀጥል እሱ አባ ነው ነው ቀጥል አንተ ቀጥል ሀሳብህን አልቀድም ቀጥል እሺ አሁን መሰለህ ማለት እንዴ ቁም ነገር እያወራ ከሆነ ይሄ የምታወራው ራሱ አይ ያ አይመጥንም አባባሌ ምንድነው አባባሌ ገባህ ስለ ሀገሬ እኔ ሀገሬ ኢትዮጵያዊ አዎ እኮ ስለ ሀገር ሲኔ መርከብ ሲጫን አንተ ግዴ አልመጣም ብዬ እኮ ነው ወደ ቀይ ባህርና ሀሳብ ይሄ ነው እያልኩ እየተፋለምኩ አለ። ቀጥል። ይገባኛል ይገባኛል እሱ እንደሆነ እኮ ይገባኛል። ግን በህግም ሆነ በኃይል እንደማያገኝ ያውቃል። ስርዓቱ ብልጽግና ያውቃል። ለምን ህጋዊ መብት የለውም። ግን ምንድን ነው በቃ፣ አንዴ፣ አንዴ። ኖ ኖ ኖ፣ አካሄድ አካሄድ፣ በመጀመሪያ ወጎት ይቀጥላል ይቅርታ፣ አልተጫንኩም ይቅርታ፣ ተጫንከኝ ካልከኝ ስህተት ነው። አልጫን ድናገራ በመጀመሪያ የብልጽግና ጥያቄ አይደለም። የክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ የመቶ አርባ ሚሊዮን ህዝብ ጥያቄ ነው። ታንቀን ጉሮሯችን ውስጥ ገመድ ገብቶ ገባ ጉሮሯችን ውስጥ ገመድ ገብቶ እኛ ለዘላለም ወደብ አልባ ሎክድ አገር ወዲን ከሚኖር 140 ሚሊዮን ህዝብ ስላለ መቶ ሚሊዮኑ ማለቅ አለበት፣ 40 ሚሊዮን ወደብ ይዞ መቀጠል አለበት ያ ነው ፍላጎታችን እንጂ ኤርትራ፣ እኛም ወደብ አልባ አድርጎን አይቻልም። ቀጥል ቀጥል። አሁን መሰለ። በመጀመሪያ የ140 ሚሊዮን ህዝብ መቶ ሚሊዮኑ ብረታን ዝስቶ እየተዋጋ ነው ያለው። ገብተዋል። አማራም ብትል ኦሮሚያም ብትል፣ ሁሉም እየተዋጋ ነው ያለው። ይሄ ማንንም አይወክልም። ይሄ የብልጽግናና የካድሬዎቹ ጥያቄ ብቻ ነው። በእርግጠኝነት ገብተዋል። እውነቴ ነው ነው ለንበት ምል ዶክተር እንደዛ አይደለም ወንድሜ መቶ

ሚሰራው ፕሮፓጋንዳ እኔ ውስጡ እንት ሀሳቡ ገብቷቸው አይመስለኝም። ማለት ማለት ጥሩ ነው እንፈልጋለን፣ ጥሩ ነው እንፈልጋለን ማለት እኮ ጥሩ ነው ግን በምን የምን ታገኘዋለሁ ወይ መፈለግ እኮ። አሁን ለምሳሌ እኔ ኤርትራ የየመንን ዳርቻ ራሱ ብትይዝ ደስ ይለኛል፣ ባህሩን ተሻግራ ይ ባህሩን ተሻግራ የየመንን ዳርቻ ብትይዝ ደስ ይለኛል። ግን ይቻላል ወይ ነው ጥያቄ። በምንድን ነው በምን መንገድ በምን ዳራ ምንም ታሪካው ዳራ የለም። ምንም የኃይልም እራሱ እዚህ ጋር አሁን ጠቅላይ ሚኒስትሩ የፓርላማ ውሎ ነው ያየሁት፣ ተስፋ እንደቆረጠኝ ተረዳኝ። በቃ ማን እንደሚያሸንፍ እውቅ ነው ሲል ራሱ በቃ ይሄ የአንድ የጤነኛ አእምሮ አይደለም። በ በቃ ሞራሉ የተነካ ሰው እንደሆነ እኔ ገብቶኛል ዛሬ ወደ ኤርትራ ካሁን በኋላ የሚያነሳው መሳሪያ የለም የሚሰቅሱ በቃ ያልኩት ነው። አሁን ምንድነው ባጭሩ፣ አንፎካከር ደፋ አንፎካከር መፎካከር አይደለም እንትን ያለ በሰላማዊ መንገድ ጠቅም መብት ከተሰጠ አይ ካርታ ላይ ያስገባዋለሁ ልትል አትችልም። በእርግጠኝነት ነው። በዚህ ጋር ደግሞ ተዞራችሁ ደግሞ ጦርነት ያስፈልግም። ምናልባት ያለ እ ወራለው እያልክ አንተ መሬት ላይ እመጣለሁ እያልክ እኔ መሬቴን ለመጠበቅ ምን ያንሰኛል ደፋ አንተ ልትወር ወረ ልትሞት እንኳን እየመጣ እኔ ለርስቴ ብሞት ምን ያንሰኛል፣ ምን ይጎልብኛል? በእንደዚህ መረዳት አለባችሁ። አመሰግናለሁ። ዩዘር ማን ነው ተረኝ? እሺ እንደዚህ አርጌሽ ጥያቄን ችግር የለውም። አትወጣ ቁጭ በል ይም ስለምንፈልግ ቁጭ በል እንትን እና ጥያቄን በሰላሳ ከ እንዳቀርበው ሻዕቢያም ስትመልስ አጭር አጭር

ብዙ አማራጭ አለ፣ ምንም ችግር የለም። ኬንያም ሰጣናለች። አለች፣ ሶማሊያ ሰጣን አለች፣ ፍሪ ምክንያቱም ሰላም አሁን፣ ሻቢያ ሻቤ አንድ እንደቤት ስራ ምን መሰለህ፣ የኢትዮጵያ ቺሊ እና ቦሊቪያ የሚባሉ ሀገራት ተመሳሳይ እንደዚህ አይነት ሲዌሽን ውስጥ ገብተው ለምናደረጉ መሰለህ፣ ለሰላም ሲባል ቺሊ ናት፣ ቦርደሩን ያለችው ቺሊ ለቦሊቪያ ሪሰርች አድርጎ ጉግል ላይ አለ ለቦሊቪያ ፍሪ ፖርት አክሰስ ሰጥቻል። ራሷ አውቶኖመስ ሆና አሁን እኮ ትልቁ ጥያቄ እ ወደ የኢትዮጵያ መንግስት ህዝብ የሚጠይቀው ራሷ አድሚኒስተር የሚያደርገው ፖርት ያስፈልገው ከታሪካዊ አንፃር፣ ከህዝብ ብዛት አንጻር ሁሉ ነገር። ስለዚህ እየተጠየቀ ያለው አውቶኖመስ የሆነ በኢትዮጵያ መንግስት አድሚኒስተር የሚደረግ የኤርትራ መንግስት ማይፈትሸው ጥንነቱ ጋር አለ። በዛ መንገድ ነው ሌላ በሱ ምክንያት ሌላ ነገር ሆይ እና እሱ ሆነ ሻቢያብን እንደ አጭር ታሳጥረው እና ጥያቄ ምንድን ነው መሰለኝ፣ እንደዛ አይነት ነገር ኬዝ ከጦር ሌላ ምስክልክል ውስጥ ከምንገባ በዛ ሲቹዌሽን ሶልቭ ማድረግ አይቻልም ወይ? ገብቷለ በለ ሰጥቶ መቀበል ነው። ስቲል እኮ ኬዝ ገብቷለ በለ ሰጥቶ መቀበል የሆነ ስምምነት ተደርጎ አውቶኖመስ ግን መሆን አለበት። ኢትዮጵያ አድሚኒስተር የምታደርገው ቦርድ ከዛ በኋላ ደግሞ እኛ ደግሞ የኢትዮጵያ መንግስት እኮ ትምን ኢትዮጵያ ኤርላይንስ ነው እንግዲህ ያለ የኢትዮጵያ ኤርላይንስ እኮ ሰላሳ ፐርሰንት የሆነውን ሼር የኤርትራ መንግስት ሼር ያርግ ተብሏል። የኢትዮጵያ ኤርላይንስ፣ የኢትዮጵያ ቴሌኮሙኒኬሽንስ እንደዚህ ትላልቅ ድርጅቶች ኢትዮጵያ ውስጥ ያሉትን ቢዝነስ ሼር እንዲያርግ የኤርትራ መንግስት፣ ኢትዮጵያ ደግሞ አውቶኖመስ የሆነ ራሷ አድሚኒስተር የምታደርገው ፖርት ያ ነው ኮትያ ጨውና ይሄ ምን ይመስላል? ዋት ዱ ዩ ቲንክ ሌሎች ሀገሮች ሶልቭ አድርገውታል ነው። እዚጋ ማስተካከያ ልስጥ፣ ክትስ ጀስት ፎር ሚ፣ ያው እንደ አንድ ኢትዮጵያዊ ያኛው እንደ ሐሳብ ቀረበ እንጂ ኮምፕሊት ላይ አልተወሰነበትም። ለኢትዮጵያ ሕዝቦችም ሌላ እንትን መልእክት እንዳይሰጥ ብዬ ነው። አንተ ያልከው ነገር አሁን ስለ ኤርላይንሱም ሆነ ስለ የትኛውም ሰጥቶ መቀበል ባልከው መርህ እንደ ሐሳብ ነው የቀረበው በሆነ አካል እንጂ እሱ እንደዛ እንዲታይ ነው በሐሳብ ደረጃ። ሻዕቢያ ቀጥልሽ መቼም ይህን ቪዲዮ ደጋግማችሁ ታግሷል በዘጠኝነት ፕሬዚደንት ኢሳያስ ሲተናገረዋለ አዲስ አበባ ላይ በተደረገ ኮንፈረንስ ፍሪ ፖርት ብሎ አሰብ የፍሪ ፖርት ፍሪ ፖርት ከተባል በፊትም እኮ ህወሓት ወይ ደግሞ ኢህአዲግ እያለፉ ማን ነው? አንዴ አንድ የትግራይ ተወላጅ ማን የሚባል ነበረ እና በሰባት ዓመት ውስጥ አንድ ቢሊዮን የከፈለችው ኢትዮጵያ ስ ነበረ በሰባት ዓመት ውስጥ ማለት ነው። እና ያም የሚከፈለው ምንድን ነው የኮንቲኔር የሰራተኞች የምናምን የሚደርግ ወጪዎች ናቸው። ገብቷል ኤን ይህን የከፈለችው ይህን ነገር ነው። ወርትት አይለች ኢትዮጵያ ከመጀመሪያም ሲጀመር ማለት ነው። እሱ ጋር ለወራ ፍልግ አይደለም። አሁንም ቢቀጥል እንደዛ ነው የሚቀጥለው እንጂ አሁን እኮ ችግሩም መሰለ የኢመራት ስንት እንደሆነ ምንድን ነው የሚል። ብልጽግና ሰራዊት ነው ማስቀምጠው ይላሉ። ሚሊተሪ ቤዝ ነው የምፈልገው ይላል። ያ አሰብ ላይ የነበረው የኢመራት ቤዝ ተነሽ ተብላ ስለተነሳች እሱን ነው የምትፈልገው መልሳ። የኢመራት ጥያቄ እየጠየቀ ነው ያለው። የፖርት እያጋር ነው እየጠየቀ ያለው። የሚሊተሪ ቤዝ ነው የምፈልገው እዛ እያሉ ነው። ኢመራት ውጭ የተባለችበትን ፕሮግራም እኔ አስተካከሉ እያለ ጥያቄ አቀርባለሁ። አሰብ ላይ ይሄ ስለ ነጻነቱ የኤርትራ መንግስት ደጋግሞ ያለው ነገር ነው። ምንም እዚህ ጋር የሚያጋጭም ነገር የለም። ስለዛ ነው የኤርትራ መንግስት ዝም ያለው መልስ መስጠት ያልፈልገው። በቃ ህጋዊ መብት ወይ ደግሞ ህጋዊ መርህን ተከትለን እንሂድ። ህጋዊ መርህ አለ አይደል? በሁለት ሀገሮች መካከል እንደነሰ በቃ በህጋዊ በንግድ ስምምነቶች ይሄ አራት ኪሎ የተቀመጠው እንደዛ የሚፈልገው ያ የተላከበትን ነገር እሱን ጉዳይ እሱ ነው ማስፈጸም የሚፈልገው። ስለ ጽምዶ ደግሞ ያነሳው ምንድነው? ጽምዶ ምናልባት ጌታቸው ረዳ የተናገረው እንትዩ ከሰማ ይህ ጽምዶ ነገር ባይመጣ ኖሮ የዛሬ ሁለት ዓመት ጦርነት ተጀምሮ ነበረ። ገብቷል። እነ ጻድቃንና እነ ጌታቸው ከትግራይ የወጡበት ምክንያት የፌዴራል ሰራዊት ይግባ ወደዚህ ስላሉ ነው። ከዛ በዛ በኩል ጦርነት ይጀምራል ህዋቶች ደግሞ ኖ ከዚህ ኤርትራ የሚመጣው ተኳሽ እኛ ላይ ነው የሚያርፈው። በዚህ ጋር ፌዴራል ሰራዊት አይገባ ነው ገብቷል። የፌዴራል ሰራዊት ቢገባ ኖሮ የዛሬ ሁለት ዓመት ጦርነት ተጀምሯል። ስለዚህ ጽምዶ ጦርነቱን አስቆመው እንጂ ጦርነት አያመጣም። ልፈልግ ጦርነቱን ግን አስቆሞታል። ለምን አራት ኪሎ ያለው ሰው ለጦርነቱ ጫቃ ጦርነቱን ነው የሚያሰኘው ያለው ያለ ጦርነቱን ያገር አያውቅም? ይህን ጦርነት ግን ጽምዶ አስቁሞታል። ስለዚህ ጦርነት አያመጣም፣ ጦርነት ነው የሚያስቁመው ጽምዶ። አሁንም ይቀጥላል፣ በአፋርም ሄደዋል፣ በአማራም ይጀምራል። እሺ፣ እናመሰግናለን። የሁለታችሁ ክርክር እንዳይሆን ለኢትዮ ለቲስጀስት ፎርሚም ትንሽ መልስ የተሰጠ ይመስለኛል። በኋላ ትቀጥልበታለ። ጦስኝ እየሰማወክ ነው፣ ግን ቆይ፣ ከዛ ፊት አንድ ሰው ላስቀብል። ኢትዮጵያ አዜታች ኢትዮጵያ አለክ አንተ ሳትሆን መጀመሪያ የገባው አንተ። አሁን የገባው ከታች ያለው የለም። እሺ ጦስኝ እንግዲህ ለሁላችሁም ከአሁን ሰዓት በኋላ ሶስት ደቂቃ ነው የምንሰጠው ትንሽ እንትን እንዳይል አንዳንድ ዲቤቶችን በማን ሊኖሩ ስለሚችሉ ሀሳባችሁን ጠቅለል እያደረጋችሁ በሶስት ደቂቃ ውስጥ እንትን በሉልን። መቀጠል ትችላላችሁ። እሺ በጣም አመሰግናለሁ ዩዘር እውነት ላለው እኔ ለማስመሰል ሳይሆን ካየሁ ጀምሮ የምታስተናግድበት መንገድ፣ የምትናገርበት መንገድ በጣም በሚገርም ሁኔታ ጥሩ ነገሮች ናቸው። በጣም በክብር ባለው ሁኔታ የምታወራቸው ነገሮች ደስ የሚሉ ናቸው። አመሰግናለሁ። ሶስት ደቂቃ ውስጥ ግን ባያቋርጡኝ ደስ ይለኛል። ካቋርጡኝ እያየ ሰዓት ጨምርልኝ፣ በትህትና እጠይቃለሁ። ማንም አይገባም። መቀጠል ትችላለህ። ሻቢያ ሀበን የተናገራቸው ነገሮች ካያችሁ በስነ ስርዓት ሰው በሚገባ ሁኔታ ትህትናን በተሞላበት ሁኔታ ነው የተናገረው። ምን ጊዜም ጥሩ የሆነው እንደዚህ ስትነጋገር ነው። ነው አደለም በሚለው ነገር ቀስ ብለ ረጋ ብለ ነው እንጂ እልህ በተሞላበት ነገር መነጋገሩ ጥሩ አይደለም። ጀግና ነኝ ካልክ በዛ ጋ ያለው ሰውም ጀግና ነኝ ይላል። አንተ ጀግና ነኝ እያልክ በዛ ጋ ያለው ጀግና ነኝ ሲ ለምን ጀግና አልክ ትላለህ። ነገር አየ 130 ሚሊዮን ማን ቆጠረ ስትል ነበር። 3 ሚሊዮን ናችሁ፣ 5 ሚሊዮን ናችሁ እያላችሁ ታወራላችሁ። ያኛውን ስቆጥረሃል። ለምንድን ነው ማገናዘብ የሚሳነን? ምን ይገርመኛል። በዛ ጋ ሲሆን ጻድቅ፣ በዛ ጋ ሲሆን ኩነኔ፤ የምታደርጉት ነገር በጣም ነው የሚገርመኝ። አየህ፣ ሁሉን ነገር ስትናገሩት በዛ ጋ የሚነገረው በዚህና ሁሉንም ኮምፔር አድርጋችሁት ትሄዱ። ጥሩ ነው ለማለት ነው ጀስት የምትናገረው ደግሞ ነገሮቹ የተምታቱ ነገሮች የምትናገር ይመስለኛል። ቅድም ሌላ ነገር ስትል ነበር፣ መጨረሻ ላይ ደግሞ አይኮ እንደዚህ ሀገሮች ተስማምተዋል እና ይሄኛውን ነገር እንደዚህ ቢሆን የሚባል ነገር አንስተሃል። ቅድም ትክክለኛውን ነገር ተናግሯል። የኮንቴነሩንም የነገራችሁ በዛኛው መልኩ ነው። አብይ ደግሞ ፓርላማ ላይ አሁን የተናገረው ነገሮች ኦኬ፣ እንደ ኢትዮጵያን እናንተ አምናችሁታል። ይህን አድርጌ ነበር፣ ይህን ሰጥቼ ነበር፣ ይህን ነገር አመናችሁታል። ይሄኛው ነገር ምንም አይነት ማስረጃዎች የሉትም። ቢሆኑትም ግን አንድ ነገር ማወቅ ያለብን ትልቁ ነገር ትልቅ ነገር ነው። ጥያቄ እንደው አሁን በጣም የማትመልሱ እንዳትመልሱልኝ ነው አት መልሱልኝ እንዲሁ እንድታዩት የምፈልገው ጦርነት ሁላችን የማንፈልግ ከሆነ ሰው እንዲሞት የማንፈልግ ከሆነ ከኢትዮጵያም ከኤርትራም ከማንም ሰው እንዲሞት የማንፈልግ ከሆነ ወደቡ የኛ ነው እያላችሁን ከሆነ ወደቡ የናንተ እንደሆነው ሄግ ሄዳችሁ ተከሱና ፕሩፍ አቅርባችሁ አጠቃላይ ማስረጃ አቅርባችሁ ይሰጣችኋል እኮ። አብይ ይሄን ስለሚያውቅ ነው ባለስልጣን፣ ማንኛውም ምሁሮቹ ይሄኛውን ስለሚያውቁ ነው ጦርነት ግቡ እያሉ ያሉት። በጦርነት ብትገባም እኮ ከጦርነት በኋላ እኮ ጠረጴዛ ላይ ስትመጣ ያንተ አይደለም። ያንተ ቢሆንማ ያለ ጦርነት ይጀምሩት ነበር እኮ በህግ ሄደው እኮ ይወስዱ ነበር። ምንድን ነው ቆይ፣ እንደዛ ከሆነ ኢትዮጵያ 130 ሚሊዮን አላት። የዛሬ አምስት አመት፣ 10 አመት ስንት ነው ያሉት? 130 200 ምናምን ሚሊዮን ትሆናለች። ከዛ በኋላ ኦኬ መሬት ጠበበን፣ ከኬንያ መሬት እንወስዳለን፣ አይደል ትሉ። እየበዛችሁ በመጣችሁ ቁጥር እኛ ይሄኛው ስለሚያስፈልገን እያላችሁ በጉልበት ልትወስዱ ነው ያለ ህግ የሚሰራ ዓለም ላይ አለ ወይ? ህግ እኮ ነው ዓለም ላይ የሚሰራው። አብይ አሰበው ምን መሰለ፣ ክሊር የሆነ ነገር ነው። እንዋጋና ከቀናኝ እድል አሰብን ከያዝኩ በኋላ በሚመጣው ነገር እነጋገራለሁ ነው። አይቻልም። እንደዛ ቢሆን ትናንሽ ሀገሮች እየተጨፈለቁ ትላልቅ ሀገሮች ሀገራቸውን ይወስዱባቸው ነበር። ገባ? ህግ የቆመው ለዚህ ነው። ባድሜ ተዋጋን አይደል? ተጨፋጨፍን። መሬት እኮ የኤርትራ ነው ተባለ። ምን መጣ አሁን የምታመጡት ነገር? ብትዋጉም ባትዋጉም የሚመጣው ነገር የለም ኤርትራ በሪ ባንዲራውን የሰቀለች ዓለም ባህር የእሷን የሚያውቅ ሁሉም የተከናወነ ሀገር ያለቀ ነገር ነው። የሞተው ምሁር እኮ ተናግረዋል። ዩኒቨርሲቲው ማን ነው? ምንም ተአምር ቢመጣ ካሁን በኋላ ማስመለስ አይቻልም። ምን ብሏቸዋል? ትላልቅ ምሁሮች ተናግረውታል። ጦርነት የምትሉት ነገር ሰው ይሞታል። አዎ፣ በዛም በዚህ ከዛ ከዚህ የፈለከውን ነገር ይዘህ ትመጣ። ከዛም የሚጠብቅ ነገርም አለ። የታወቀ ነገር ነው። ሰው ይሞታል። ኦኬ ከዛ በኋላስ ወደ ጠረጴዛ ነው የሚሄደው። ጠረጴዛ ስትሄድስ ህግ ነው የሚፈታው በጉልበት አይ፣ ኢትዮጵያ ያህል ህዝብ ስላላት መስጠት አለብሽ የሚባል ከሆነ ሌላ ሀገሮችም ያህን ነገር አሪያ ተከትለው የትናንሽ ሀገሮችን ምናምን እየጨፈለቀው ይኖራሉ ማለት ህግ አይሰራም ማለት ነው። አየህ፣ ህግ አይሰራም ማለት ነው። እንደ ለኢትዮጵያ ታዲያ ተሰጥቷት አይደለም ወይ ብዙ ሚሊዮን ነሽ ተብሎ እኔም ይሄን ያህል ነኝ ሚሊዮን ነኝ ብላ አፍሪካ ሀገር አንዷ ደግሞ አንዷን ትጨፈልቃለች፣ መሬት ትወስዳለች። ይሄ አይሆንም። በህግ ጠይቅ ነው የምትሉት። ኦኬ የእኛ ነው ፕራይቬሪ አዎ፣ በቃ ጦርነት አያስፈልገንም። በህግ ጠይቅና በህግ እንመልሰው ነው ማለት ነው አን እስቲ አስር አስር እናደርግ እስቲ እዚህ ጋር እንዳለ አስር አስር ሼር ኤርትራ መካከል ስምምነት ተደርሶ ነበር ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። ጀነራል ባጫ ደበሌ አሰብን በተመለከተም በማህበራዊ ትስስር ገጻቸው በትግርኛ ቋንቋ አንድ መረጃን አሰራጅተዋል ጀነራል ባጫ ደበሌ ያሰራጩት ይህ መረጃ አሰብን የተመለከተው ምንድን ነው? ታደምጥታላቸው። በሌላ በኩል በሩሲያና ዩክሬን ጦርነት መሃል ያልተጠበቀ እንግዳ ክስተት መጥቷል። ይኸውም በተደጋጋሚ

ሰበች ቢሆንም ሩሲያም ይህ ቀይ መስመሯም አሁንም እየተጣሰ ይመስላል። የፈረንሳይ መንግስት ሁለት ሺህ የሚሆኑ እንደሚመጣ ገልጸው ፈረንሳይ ሳያጠራጥ ጠቅላይ ሚኒስትር ዶክተር አብይ አህመድም ከትናንት በስቲያም በሀገሪቱም ከፍተኛ ምክር ቤት ፓርላማው ፊት ቀርበው የሰጡት ምላሽ ወደብ የህልውና ጉዳይ መሆኑን እንዲሁም የአሰብ ወደብን ከኢትዮጵያ የተወሰደበትን ጉዳይ ምንም አይነት ህጋዊ መሰረት የሌለው ብቻ ሳይሆን ምንም አይነት የተሰጠበት ሰነድም ጭምር

ግን ለኤርትራኖቹ ለምን ቀይ ባህርን ይይዛችኋል? የራሳችሁን ትጠቀሙ። ግን እኛ ሌላ ጠላት፣ ጅቡቲ ጠላታችን፣ ንብረታችን ስትበዘብዝ ይበዝብዛችሁ ማለት ትክክል አይደለም። ስለዚህ እኛ የምንናገረው ስለ ህይወት ጉዳይ ነው። ለኤርትራኖቹ ደግሞ ጨዋታ። ዩዘር አንተ የቤቱ መሪ ቀጥል፣ ሌሎች ነው በጣም ዶክተር ሁሪ የአንዳንድ የምትናገራቸው ነገሮች እኮ የሚያያዙ አይደሉ፣ መሰረት የሌላቸው የኤርትራ ጨዋታን ያለማን ነው። ሰላሳ አመት እኮ አፈር ድሜ ግጠው ነው ያመጡት። መሬቱ አጥንት ከስክሰው ደም ከስክሰው እኮ ነው ያመጡት። በሳህን የሰጣቸው መሰለ። ደም ከስክሰው ስንቱን አጥፍተው የመጡበት መሬት እኮ ነው። ጨዋታ ለኢትዮ ለኤርትራ ጨዋታ፣ ለኛ የደም ጉዳይ ነው። ለኛ ደግሞ ከደም በላይ ጉዳይ ነው። ከሚገርም ነገር ከደም በላይ አንተ ከምታስበው በላይ አንተ ንብረት ያልሆነን ነገር ስትወስድ ንብረት የሆነ ሰው ደው ምን ያህል ዋጋ ሊከፍል እንደሚችል ነግረኋል። ቅድም እኮ አለ፣ አንተ ያለ መሬት ወስድ አለሁ ብለ ሞተ። እኔ ለመሬት ብሞት ምንድን ነው አለ። ከሚገርም ነገር የአንድ አመት ህፃን ለኤርትራ ባህር ይሞታል። አፉን ያልፈታ ሰው እንዴት እንደምታዩት ነገሩን አይገባኝም። ድሮ በጉልበት ወሰዳችሁት እኮ ሰላሳ አመት እኮ ደም አስከፍላችሁን። በጉልበታችን ያመጣ ነው እንኩ ብላችሁ ፈታችሁናል። እንዴት ቆይ ልንገርህ እንኩ ለሰታሃል ወይ ያ ሁሉ ሰራዊት ተበታትኖ አፈር ግጦ እኮ ነው ወደ ሱዳን ተበትኖ መሄጃ፣ አቶ አገሩን ነፃ ያወጣው በጉልበቱ ነው። በምንድን ነው ምታው፣ በምንድን ነው እናንተ፣ ይሄን የምትረሱትና ትክክለኛውን ነገር ልታወሩ ማትፈልጉበት ነገር። እንኩ ኤርትራውያነች ወይ ደግሞ ብላችሁ ሰታችሁናል ወይ? ኢትዮጵያ እንኩ ብላችኋል ወይ? አልሰጣችሁንም። በጉልበት ነው ግንባራችንን ተመተን ያመጣ ነው፣ ደማችንን አፍስሰን። አሁን ደግሞ ከሚገርም ነገር ደም አይደለም ሰባቴ እንሞታለን ለሀገራችን። አንድ አይደለም ሰባቴ። አንድ ሰው አንድ ህይወት ነው ያለው አይደል? ቢቻል ሰባቴ እንሞታለን። ይሄ የማይሆን ነገር ትርክታችሁን፣ ብትተውት ይሄ ከእንቅልፍ ነቅታችሁ ትክክለኛ ነገሩን ብታስቡ፣ እኛ ሀያል ነን፣ እኛ ጎበዝ ነን። ድሮ ሚሊዮን አልነበራችሁ እንዴ? መቶ ሚሊዮን አልነበራችሁ? አሁን መቶ ሰላሳ ንን የምትሉት የምታስፈራሩት ማንን ነው? አለም በፍራቻ አትቀየርም። ስማ ኳሊቲ ላይ ነው ኳንቲቲ ምንም ትርጉም የለውም። ምንም መቶ ሰላሳ አይደለም፣ የዛሬ አምስት መቶ ሰላሳ ምናምን ሺ የቁጥር መጨረሻ ብትሆኑ ኤርትራ ለዚህ ምንም ጆሮ አይሰጥም። ከሚገርም ለመሬቱ ለሕዝቡ ማንም የታወቀ ዓለም የመሰከረለት ነው። ለዚህ ሂድ ዓለም ላይ ጠይቅ፣ ኤርትራዊ ማን ነው የሚባለው ነገር በዓለም ደረጃ የታወቀ ነው። ማንንም አይነካም። ክብር ያለው ሰው ነው። በጣም ለሰው መዋች ነው። ግን በመሬቱ የመጣበትን ነገርኩ። እኔ በመሬቴ ከመጣ እኔና ልጆቼ፣ ሕፃን ልጆቼ ሳይቀሩ መሬት ላይ እንዲህ ሲወድቁ ባያቸው ምንም አይመስልኝ ደማቸውን ሲከሰክሰው ያ አፍ ያልቋጠሩ ልጆች የሶስት የአምስት ዓመት ልጆቼ እንኳን ደማቸው ሲከሰከስ ላይ ለሀገራቸው በጣም ደስተኛ ነው። ደግሞ ያን የሚያደርገው ያነውኛ። እኛ የምናደርገው ኢትዮጵያውያን አብረን በልተናል፣ ጠጥተናል፣ ተዋልደናል። ቅድም እንዳላችሁ ጥሩ ነው። በስምምነት ይበቃናል፣ ይሄኛውን ሰጥተን ይሄኛውን ተደርጎ ይሄኛው ብናደርግ ጥሩ ነው። አብረን ብንኖር ጥሩ ነው። ወንድማማቾች ነን የሚለው ነገር ጥሩ ነው። ሰው ሁሉን ትቶ ይሄዳል። አንተም ትሞታለህ፣ እኔ እሞታለሁ፣ አይደል? ሁላችን መዋች ነን ምን አለ ያለንን በሰላም ብንኖር? ምን አለ ለሚመጣው ትውልድ ጥሩ ነገሮች ብናዘጋጅ ወንድማማችነትን ብናወርሰው? የሞት ነው አይበቃም ወይ? ይበቃል። ስለዚህ የበላይ ያሉት አካል ሲናገሩ ስህተት ነው ማለት ያለብን እኛ ነው። ይሄኛውማ ጦርነት ምን ያደርግልናል? በሰላም እናድግ። አሁን አብይ ያለው በሰላም ሞክር ያለው አላል በሰላም ሞክሯል፣ ይሄን አድርጓል፣ በዛ ጋ ያለው መልስ አልሰማም። አሁን እስቲ ልንገር፣ አንድ ሪያሊቲ ልንገር። ጄኔራሎች የሚናገሩት የእናንተን አይተዋል እንገላለን እናጠፋለን፣ ቃዛ እናደርጋለን። ይህ አሁን ከአንድ ጄኔራሎች ከትላልቅ ባለስልጣኖች ሰማ የኤርትራ ጄኔራል ወጥቶ ገላለሁ ኢትዮጵያን እናፈርሳለን ሲል